ቤተክርስቲያናችን እንዳይፈጸም አጓጉን ሊያደርጉን የሚፈልጉ ብዙ ነገሮች አሉ። በዙሪያችን ላይ፣ በቤታችን ላይ፣ በልጆቻችን ላይ፣ በትዳራችን ላይ አንተ የምታመልከው አምላክ እግዚአብሔር ምን አረገልህ? ምን አረገልሽ? እየተባለ የምታገለግለው ጌታ ምንም በሕይወት ላይ ለውጥ አላየሁም። በቃ እንደ ሰው በቀን ሶስቴ ትበላለህ፣ ትወጣለህ፣ ትገባለህ። የተለየ ነገር ምን አለ? የዘላለም ሕይወት አለ በገንዘብ የማይገዛ ደግሞ በሰው እጅ ያልተሰራ በሰማይ ያለ የዘላለም መዶሪያ አለኝ፣ የሆነ ሰንበዲ መጥቶ የማይወስድብኝ የማይነጥቀኝ፣ የማይከለክለኝ እንዲሁ በጸጋ ያገኘሁት የዘላለም ህይወት አለ። የዘላለም ህይወት ያለው ሰው አሜን ይላል። ክብር ለኢየሱስ ይሁን። ገላትያ ምዕራፍ አንድ ላይ ያለውን ሐሳብ ዛሬ አብረን እንከፋፈላለን። ከቁጥር አንድ እስከ አስር ወንድማችን ሙሴ ታነብልን። አለ ሁሉ ሰው በማስተዋል እየስማ ሳይሆን ያድምጥ። ኢየሱስ ክርስቶስ ከሙታንም ባነሳው በእግዚአብሔር አብ ሐዋርያው የሆነው እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ፣ ከኔ ጋር ያሉት ወንድሞች ሁሉ ወደ ገላትያ አባይተ ክርስቲያናት ከእግዚአብሔር ከአባታችን ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ክፉ ከሆነ ከአሁኑ ዓለም ያዳነን ዘንድ እንደ አምላካችንና እንደ አባታችን ፍቃድ ስለ ኃጢአታችን ራሱን ሰጠ። ለአብ ከዘላለም እስከ ዘላለም ክብር ይሁን። በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ እደነቃለሁ። እርሱም ግን እርሱ ግን ሌላ ወንጌል አይደለም። የሚያናውጣችሁ የክርስቶስን ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሁን። አስቀድመን እንዳልን እንዲሁ አሁን ሁለተኛ እላለሁ፣ ከተቀበላችሁት የተለየውን ማንም ቢሰብክላችሁ የተረገመ ይሁን። ሰውን ወይስ እግዚአብሔርን? አሁን እሺ አሰኛለሁን ወይስ ሰውን ደስ ላሰኝ እፈልጋለሁን? አሁን ሰው ዳስ ሰውን ደስ ባሰኝ የክርስቶስ ባሪያ ባልሆንኩ በቃ ዘመን ይሄ ይባረክ። ሰውን ደስ ባሰኝ አሁን የማን ባሪያ ባልሆንኩ? የክርስቶስ ባሪያ ባልሆንኩ። ማስታወሻ ለምትይዙ ለአንዳንድ ሰዎች ሃይላይት ተናግሬ አልፋለሁ። የዚህ የገላትያ መጽሐፍ አጠቃላይ ሀሳብ ምንድን ነው የሚለውን ሀሳብ ማየት ብንሞክር፣ በአጠቃላይ በዚህ ውስጥ ያለው መልእክት ሐዋርያው ጳውሎስ እየተናገረ ያለው መዳን በእምነት ነው። መዳን በስራ አይደለም። መዳን በምንድን ነው በስራ ነው የሚሉ ሰዎችን በደንብ አድርጎ ይተቻቸዋል፣ ይሞግታቸዋል፣ ይከላከላቸዋል። ክብር ለኢየሱስ ይሁን እና በጣም የሚገርመውና የሚደንቀው ነገር ሰው በእምነት ሳይሆን በስራ እንደሚጸድቅ የሙሴ ሕግን ደግሞ በመጠበቅ እንደሚጸድቁ ሕግን በማክበር ደግሞ ከእግዚአብሔር ጋር በትክክል ተስማምተው እንደሚኖሩ የሚያስቡ አስተሳሰብ የነበረባቸው ብዙ ሰዎች ነበሩ። ለነዚህ ሰዎች ጳውሎስ ወንጌልን በደንብ አድርጎ ሰብኮላቸዋል። የሚገርማችሁና የሚደንቃችሁ ነገር የገላትያ ክርስቲያኖች ከአህዛብ የመጡ ክርስቲያኖች ስለሆኑ የተሰበከላቸውን፣ የተነገራቸውን፣ የተመሰከረላቸውን ኢየሱስንና ወንጌሉን ቃሉን ወደ ጎን ትተው አያቸው፣ አገኛቸው። ድንገት ጳውሎስ ጳውሎስ ታውቃላችሁ፣ በወንጌል ጉዳይ የሚመጣበትን የትኛውንም ነገር አያስታምምም፣ አያስታምምም፣ ቀጥታ ነው የሚናገረው። ከንግግሮቹ መካከል ቁጥር ስድስት አካባቢ ላይ ስታዩ እኛ አለ ወይም እኔ ወይም ደግሞ የሰማይ መላእክቶች ከሰበኳችሁ ምን ወንጌል ውጪ ወይም ሌላ የሚሰብካችኋለና ከባድ ቃል ነው የተናገረው። ምን አለ? ምን ያለ ይሁን። እግዚአብሔር ከዚህ ይጠብቀን። ከዚህ ወንጌል እውነት ውጪ የሚሰብካችሁ ቢኖር በጌታ በኢየሱስ ክርስቶስ ምን ያለ ይሁን፣ የተረገመ ይሁን። መጽሐፉ ስለሚል ነው የምንለው እና ከቁጥር አንድ እስከ ሶስት ድረስ የጳውሎስን መንፈሳዊ ሰላምታዎች ምናምን እናያለን። ዛሬ እንድንነጋገር የፈለግኩበት ሀሳብ ከቁጥር ስድስት የሚጀምር ነው እና ወንጌል አንድ ነው በሚል ሀሳብ ነው ዛሬ የምንነጋገረው። ወንጌል ስንት ነው? ለምን አንድ ነው? ወንጌል የሆነ ድምፅ ሰምቻለሁ። ኢየሱስ ስንት ነው? ወንጌል ስለ ልጁ ስለ ኢየሱስ ነው። ኢየሱስም ደግሞ ስንት ነው? እስኪ አንድ ነው በሉ። አንዳንድ ቦታ ብዙ አምላኮች አሉ፣ አደለ ብዙ አማልክቶች አሉ። ቀን ተሰይሞላቸው፣ ግብር ተዘጋጅቶላቸው፣ ስግደት ተዘጋጅቶላቸው፣ አምልኮ ተዘጋጅቶላቸው የሚመለኩ ብዙ አምላኮች አሉ። መጽሐፍ የነገረን አምላክ አንድ ነው። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር እኔ ቀናተኛ አምላክ ነኝና ከእኔ በቀር ይላል አደለ? ሌላ አምላክ ምን አትበሉ፣ አታምልኩ አጠገብ ያለውን ንካውና እግዚአብሔር አንድ ነው። ከሱ ሌላ ደግሞ ሌላ አምላክ ፈጽሞ አታምልክ። እሺ ቁጥር ስድስት በክርስቶስ ጸጋ የተጠራችሁ እርሱን ትታችሁ ወደተለየ ተለየ ወንጌል እንዲፈጥናችሁ መዞራችሁ ደንቆኛል። የተጠራችሁት በማን ነው አለ በክርስቶስ ምን ወንጌል። እና በማን ተጠርታችኋል? በክርስቶስ ኢየሱስ ምን ወንጌል ከተጠራችሁበት እውነት? ከተጠራችሁበት ሕይወት ግን ምን እያላችሁ ነው? ፈቀቅ እያላችሁ ነው፣ እየተለያችሁ ነው። ይሄ ነገራችሁ ደንቆኛል። እኔ መሰከርኩላችሁ ወንጌል ይሄ አይደለም። እየሰማችሁት ያለውና ፈቀቅ ያደረጋችሁ ነገር ትክክለኛውና እውነተኛው የክርስቶስ ኢየሱስ ወንጌል አይደለም። ተመለሱ ነው የሚላቸው። የሰሙትን ብቻ አይደለም የነገሯቸውን ሌላ ወንጌል ብለው የሰበኳቸውን ሁሉ ጳውሎስ በደንብ አድርጎ ይሞግታቸዋል። ቁጥር ሰባትን እንመልከት። ቁጥር ሰባት እንደ እውነቱ ከሆነ ሌላ ወንጌል የለም። እንደ እውነቱ ከሆነ ሌላ ወንጌል የለም። የሚያደነጋግራችሁና የክርስቶስን ወንጌል ለማጣመም ጥረት የሚያደርጉ አንዳንድ ሰዎች አሉ። አያችሁ፣ ያኔም በጳውሎስ ዘመን ነበሩ፣ ዛሬም በኔና በእናንተ ዘመን አሉ። ምን የሚሉ የእውነትን ወንጌል የሚያጣምሙ፣ ሕይወት ያገኘንበትን ወንጌል የሚያጣምሙ። ምንም የመንፈስ አይኖቻችሁን አልልም፣ የስጋ አይኖቻችሁን ከፍታችሁ በዙሪያችሁ ያሉትን በጣም ብዙ ሰዎችን፣ ብዙ አገልጋዮችን፣ ብዙ ተገልጋዮችን ማየት ብትችሉ፣ መልስ አለ እናንተ ጋር። የልጁ ስም በጨርቅ የተቀየረበት ዘመን ይሄ ዘመን ነው። የልጁ ስም በዘይት የተቀየረበት ዘመን ይሄ ዘመን ነው። የልጁ ስም በገንዘብ የተቀየረበት ዘመን ይሄ ዘመን ነው። የልጁ ስም በወረቀትና በሶፍት በቁሳቁስ የተቀየረበት ዘመን ይሄ ዘመን ነው። እውነቱ እሸጥ ይህንን ጨርቅ፣ ይህንን መጎናጸፊያ በስሙ አመኘ ይሁንልሽ ብዬ ይሁንላታል፣ ይሁንል ብዬ ይሁንልሃል። ከሸጥኩቱ በኋላ ግን የሸጥኩት ጨርቁን ሳይሆን ስሙን ነው፣ ስሙን አንድ ጊዜ ታስታውሳላችሁ አላችሁ አይደለ? እነ ጳውሎስ ወደ ከተማዋ በገቡ ጊዜ እነ ጴጥሮስ አንድ የሟርተኝነት መንፈስ ያለባት ሴት ከኋላቸው ምንትላቸው ነበረ ትከተላቸው ነበር። ተከታይን ብለዋታል፣ አስከትለዋታል፣ ተቀጣጥረዋል፣ ፕሮግራም አድርጓል። በዚህ ሰዓት ከተማሽ እንገባለን ብለዋል። ኖ እሷ የጠነቆለች ገንዘብ የምታመጣላቸው ምኖች አሏት ይላል መጽሐፉ፣ ጌቶች አሏት። የጌቶቿን ተግባር የጌቶቿን ሚሽን ለመፈጸም ስራ ለመስራት ወደ ከተማ የወጣች ሴት ነች። ድንገት አየቻቸው። የሆነ የሚሆነውን ታምራት ስታይ ትኩረቷን ሳበ። መከተል ጀመረች። ታውቃላችሁ ሰዎች ይፈወሳሉ፣ ከአጋንንት ነፃ ይወጣሉ፣ ይባረካሉ፣ ምናምን። የዚህ ጊዜ ምን አለች ይላል መጽሐፉ ሴቲቱ እኚህ የሕያው አምላክ የእግዚአብሔር ምንድን ናቸው አለች። አይገርማችሁም ታዲያ? ከዛ በኋላ ሐዋርያው ዞር አለና ምን አላት ይላል። ገሰጻት፣ ያ ክፉ መንፈስም ከእርሷ ወጥቶ ሄደ። ምንም እንኳን እነሱን ለእስር ቢዳርግም እሷ ወጣለች። እሷ ነፃ ወጥታ እሷ ተፈታ፣ እነሱ ታሰሩ። አይገርማቸው? ቢኮዝ የከተማው ገዢዎች ምናቸው ጎደለባቸው? ጥቅማቸው፣ ገቢያቸው ቀረባቸው። አያችሁ፣ ወንጌልን የተቀበልነው ለጥቅማችን ነው። ለጥቅማችን ስንል ደግሞ ለገንዘብና ለምድራዊ ቁራቁንቦ ምናምንቴ ነገር አይደለም። ወንጌል ኢየሱስ ነው። ወንጌል የምስራች ቃል ነው። ነፃ የወጣንበት፣ የተፈታንበት፣ የተፈወስንበት፣ የዘላለም ህይወት ያገኘንበት። አሁን እኔና እናንተ ያለንን ሰላም የሆነ ሰው ሊሰጠን አይችልም። የሆነ ገንዘብ ሊሰጠን አይችልም። የሆነ ሀብትና ንብረት ሊሰጠን አይችልም። ይህን ሰላም ያገኘነውና የተቀበልነው ከማን ነው? ከዚህ እውነት ነው። ይሄ እውነት ደግሞ ኢየሱስ ይባላል። ስለዚህ ይሄንን እኔ የመሰከርኩላችሁን እኔ የሰበኳችሁን እውነት አንዳንዶች አጣመውባችኋል። የጀመራችሁትን መንገድ የጀመራችሁትን ጉዞ የተረዳችሁትን እውነት ስትጥሉ ታይቻለሁ። ደንቆኛል ይሄ መሆኑ። ገርሞኛል ይሄ መሆኑ። ለምን ሆነ አልላችሁ። ነገር ግን አሁንም ከዚህም በኋላ እንዲህ እንዲሆን የሚፈልጉ ከሰማችሁት እውነት ውጪ ከተገለጠ እውነት ውጭ ከመሰከርንላችሁ እውነተኛ ወንጌል ውጪ የሚመሰክርላችሁ ቢኖር እርሱ ምን ያለ ይሁን አለ። አጠገባችሁ ያለውን ሰው ንኩትና በጌታ በኢየሱስ ስም በሉት፣ የሰማኸውን እውነት፣ የሰማሽውን ወንጌል የሚያጣምምብሽ የትኛውም ጠማማ ነገር ከሕይወትሽ ላይ፣ ከቤትሽ ላይ በኢየሱስ ስም ይነሳ። አዎ አሉ። አሁንም አሁንም የሰማነውን እውነት እርግጠኛ ሆነን ቆመን እንዳንጠብቅ የተስፋውን ቃል እንዳንጠብቅ፣ ኪዳናችን እንዳይፈጸም አጓጉል ሊያደርጉን የሚፈልጉ ብዙ ነገሮች አሉ፤ በዙሪያችን ላይ፣ በቤታችን ላይ፣ በልጆቻችን ላይ፣ በትዳራችን ላይ አንተ የምታመልከው አምላክ እግዚአብሔር ምን አረገልህ? ምን አረገልሽ እየተባለን፣ የምታገለግለው ጌታ ምንም በሕይወት ላይ ለውጥ አላየሁም። በቃ እንደ ሰው በቀን ሶስቴ ትበላለህ፣ ትወጣለህ፣ ትገባለ። የተለየ ነገር ምን አለ? የዘላለም ሕይወት አለኝ በገንዘብ የማይገዛ ሃሌሉያ፣ ደግሞም በሰው እጅ ያልተሰራ በሰማይ ያለ የዘላለም መኖሪያ አለኝ። የሆነ ሰንበድ መጥቶ የማይወስድብኝ የማይነጥቀኝ የማይከለክለኝ እንዲሁ በጸጋ ያገኘሁት የዘላለም ሕይወት አለኝ። የዘላለም ሕይወት ያለው ሰው አሜን ይላል። ቁጥር ስምንት በጣም የሚገርም ፓወርፉል የሆነ ነገር ነው የሚናገረው ነገር ግን አለ እኛም ብንሆን አያቸው ሐዋርያ እኮ ነው። የተገለጠ ሐዋርያ የሚገርም ራሱን የመሰከረላቸው ነገር ግን አይደለም ሌሎች ሰዎች አለ እኛም ብንሆን አለና ቀጥሎ ደግሞ እንደዚህ ነው የሚለው። እኛም ብንሆን ወይም የሰማይ መልአክ ከሰበኩላችሁ ወንጌል የተለየ ወንጌል ቢሰብኩላችሁ እርሱ ለዘላለም የተረገመ ይሆን። በደንብ ያዙ። ላይ ነገር ግን እኛም ብንሆን አያችሁ፣ እኔ እንኳን ሐሳቤን ቀይሬ ብመጣ እያለ ነው ጳውሎስ። ሐሳቤን አልቀይርም እንጂ እኔ እንኳን ሐሳቤን ቀይሬ ብመጣ፣ እኔ እንኳን ሌላ አዲስ ሐሳብ ይዤ ብመጣ፣ እኔ እንኳን ከዚህ ወንጌል ውጭ የሆነ ነገር ልናገር ብመጣ፣ እኔም አይደለም የሰማይ መላእክት እንኳን ቢሆኑ የመጨረሻ ሲነግራቸው፣ የሰማይ መላእክት እንኳን ቢሆኑ ከዚህ ከመሰከርኩላችሁ ከሰበኳችሁ እውነት ከሆነ ወንጌል ውጪ ቢሰብኳችሁ ምን ያሉ ይሆኑ? የተረገሙ ይሁኑ። ታውቃላችሁ ሰው መንፈስ ነው የሚሉ ሰዎች አሉ። አይደለ ሰው ምንድን ነው? መንፈስ ነው። ምን ማለት ነው? ሰዎች ትንንሽ እግዜሮች ናቸው። ስለዚህ እንደዛ የሚሉ ሰዎች ደግሞ አንተ ጋር ሲደርሱ ምን እንደሚሆኑ ታውቃለህ? ሰው ትንንሽ እግዜር ነው ብለው ራሳቸው አስተምረው መልሰው ደግሞ አንተ ላይ እግዜር እኔ ነኝ ይላል። አንተ ከኔ ቀጥሎ ነህ አንተ እኔ ጋር ስትመጣ የአንተ የእግዜርነት ይሄ እንትን ኳሊቲ ደረጃ ይቀንሳል፣ ቢኮዝ እኔ ጋር የተሻለ ጸጋ አለ እያለ ማለት ነው። እዚህ ዘመን ላይ ደርሰናል። መጽሐፍ ግን ይህንን አይልንም፣ መጽሐፍ ይህንን አይልንም። እኛ የሰማነው ወንጌል ስንት ነው? አንድ ነው። ለእኛ የተመሰከረልን ወንጌል ስንት ነው? አንድ ነው። እኛ የዘላለም ህይወት ያገኘንበት ወንጌል ስንት ነው? አንድ ነው። እኛ እረፍት ያገኘንበት ወንጌል ስንት ነው? አንድን። ሰላም ያገኘንበት ወንጌል ስንት አንድ ነው። ጳውሎስን የገላትያ ክርስቲያኖችን ባስቀመጠበት ስፍራ አጣቸው። መሰረታቸው ተናብቶ አገኛቸው። የሐሰት ትምህርት ስር ሰዶ ገብቷል። እኔ ምን አይነት ጸጋ ነው ያለው ግን ይሄ ሰው? በእውነት እኮ ነው የምነግራቸው። አይሰለችም አይሰንፍም? አይጠላም? የዘንድሮ አገልጋይ ቢሆን ኖሮ ምን ሊል እንደሚችል አስበው ተክያቸዋለሁ ያላቸው ሰዎች ተነቅለው ይጠብቁታል። ሰብስብ ያለው ያላቸው ሰዎች ተበትነው ይጠብቁታል። አስተምሪያቸዋለሁ ያላቸው ሰዎች ስተው ይጠብቁታል። ግን ሁል ጊዜ ከማስተባበር፣ ሁል ጊዜ ከመመለስ፣ ሁል ጊዜ ከመገሰጽ፣ ሁል ጊዜ ከማስተማር ወደኋላ አይልም። በጌታ በኢየሱስ ስም እንዲህ አይነት ትውልድ በምድራችን ላይ ይገለጥ። እንዲህ ያለ ትውልድ በምድራችን ላይ ይገለጥ እንዲህ ያለ ጸጋ በጌታ በኢየሱስም በእኔና በእናንተ ላይ ይገለጥ ከዛ እንዲህ አላቸው ቁጥር ዘጠኝ ላይ ቀደም ብለን እንዳልነው መቼ ገና ያኔ መጀመሪያ ወንጌል ሲመሰክርላቸው ማለት ነው ቀደም ብለን እንዳልነው አሁንም ደግሜ እላለሁ ማንም ማንም ከተቀበላችሁት ሌላ የተለየ ወንጌል ቢሰብካችሁ የተረገመ ይሆን ቁጥር አስር አሁን እኔ ጎሽ ለመባል የምሻው በሰዎች ዘንድ ነው ወይስ በእግዚአብሔር ዘንድ? ጥያቄ ምልክት አለው አይደል? አሁን እኔ ጎሽ ለመባል የምሻው በሰዎች ዘንድ ነው ወይስ በእግዚአብሔር ዘንድ ወይስ ሰዎችን ደስ ለማሰኘት እየተጣጣርኩ ነው? ሰዎችን ደስ ለማሰኘት የምጣጣር ብሆን ኖሮ የክርስቶስ አገልጋይ ባልሆንኩ ነበር። ሁለት ነገር ነው የሚናገረው። በደንብ ስሙኝ። አሁን እኔ ጎሽ ለመባል ነው ወይ ይሄ ሁሉ ጥረቴ ይሄ ሁሉ አገልግሎቴ ይሄ ሁሉ መውጣቴ ይሄ ሁሉ መውረዴ ይሄ ሁሉ ድካሜ ጎሽ ለመባል ነው ወይ ወይንስ ደግሞ ሰዎችን ለማስደሰት ነው ሁለቱም ከሆነ ምንድነው ስህተት ነው በቃ እኔ ምን አይደለሁም የእግዚአብሔር ምን አይደለሁም ባሪያ አይደለሁም በዚህ ጉባኤ ውስጥ ብዙ አገልጋዮች ልትኖሩ እንደምትችሉ ተስፋ አደርጋለሁ ደግሞ የምትሆኑ ሰዎችም እንዳላቸው አምናለሁ ክብር ለኢየሱስ አገልግሎት ስራ አይደለም። አገልግሎት ህይወት ነው። አገልግሎትን በትርፍ ሰዓት የምታደርጉት አይደለም ወይም በትርፍ ጊዜያችሁ የምታደርጉት አይደለም። ዋና ጊዜያችሁን የምትሰጡት ጉዳይ ነው። አንዳንድ ሰዎች ለአገልግሎታቸው ትርፍ ሰዓት ነው የሚፈልጉት፣ ክፍተት ነው የሚፈልጉት በዛች ባገኙ አትርፍሳት እና ክፍተት ደግሞ ማንን ለማስደሰት ሰዎችን ለማስደሰት ቤተክርስቲያንን የቤተክርስቲያን መሪዎችን ለማስደሰት እንትና እንዲህ አይነት ቦታ ላይ ተገኝቷል ታይቷል እንዲባሉ ነው የሚፈልጉት ጳውሎስ ግን ምንም መሪ በሌለበት ምንም አስተማሪ በሌለበት መሪው እሱ ሆኖ አስተማሪው እሱ ሆኖ የሚመሰክረው እሱ ሆኖ ክብር ለኢየሱስ ይሁን የሚነግራቸው እሱ ሆኖ ራሱን ግን ይናገራል እኔ ይህን ሁሉ የምሆነው አለ ሰዎችን ለማስደሰት ነው ወይ? ሰዎችን ለማስደሰት ከሆነ ትኩረታቸውን ለመሳብ ከሆነ እነሱን ደስ ለማሰኝ ብራቮ ለማስባል ከሆነ እኔ ምን አይደለሁም ማለት የእግዚአብሔር አገልጋይ ወይም ባሪያ አይደለሁም። የእናንተ አገልግሎት ማንን ደስ ለማሰኘት ነው? የልባቸውን መሻት ለመፈጸም ወይስ የእግዚአብሔርን ሀሳብ ለመፈጸም? እግዚአብሔርን ደስ ለማሰኘት ወይስ ራሳችሁን ደስ ለማሰኘት? ቼክ አድርጉት ራሳችሁን ሁሉም ሰው እዚህ ውስጥ የአዲስ ኪዳን ትውልድ ነው አይደለ? ስለዚህ የአዲስ ኪዳን ትውልድ ደግሞ በሙሉ ምንድ ነው? ካህን ነው። የንጉስ ካህን ነው። አገልጋይ ነው። አገልጋይ ነው። ዛሬ ለሆነ ሰው መልእክት እየነገርኩት ነው። አገልግሎት የትርፍ ጊዜ ስራ አይደለም፣ አይደለም። አገልግሎት የሙሉ ጊዜ ስራ ነው። የሙሉ ጊዜ ስራ ሲባል ደግሞ አገልግሎት ሃያ አራት ሰዓት ቸርች ግቢ ውስጥ ሃያ አራት ሰዓት ስሪፒስ ለብሰ ሃያ አራት ሰዓት ከእነ እንትና ጋር ቆመና ቁጭ ለምትሉበት አይደለም። አይደለም በቀደመችው ቤተ ክርስቲያን የሙሉ ጊዜ አገልጋዮችን ታሪክ አንዳንድ ሰዎች ወይም ነባር ክርስቲያኖችን ብትጠይቁና ብትረዱ በእውነት ትገረማላችሁ። የራሳቸው ህይወት የላቸው፣ የራሳቸው ኑሮ የላቸው፣ የራሳቸው ቤት የላቸው፣ የራሳቸው ታሪክ የላቸው። ታሪካቸው ተጀምሮ የሚያልቀው በኢየሱስ ነው። በኢየሱስ ይጀምራሉ፣ በኢየሱስ ይጨርሳሉ። ይቺ ምድር በምን እንዴት ተባረከች ካላችሁ፣ እግዚአብሔር በእነሱ ባረከ። በኢየሱስ ስም ይሄ ጸጋ ይፍሰስብን። ምድር ኢትዮጵያ ላይ ይሄ ጸጋ እንደገና ይፍሰስ። ዛሬ ግን ቤተ ክርስቲያን ውስጥ የሙሉ ጊዜ አገልጋይ የለም የሙሉ ጊዜ አገልጋይ ተብሎ ቤተክርስቲያን ውስጥ ካሉ፣ እመኑኝ የምነግራችሁ የሙሉ ጊዜ ዱርዮች ናቸው። እና ታውቃላችሁ አገልጋይ ነው ማለት ሕይወት አይሆንም። ማገልገል ነው ሕይወት የሚሆነው መኖር ነው ሕይወት የሚሆነው ክርስትና ላይ እና ጳውሎስ እኔ ይሄን ሁሉ መሆነው አለ። ይሄን ሁሉ የማደርገው ለራሴም ጥቅም አይደለም አለ። ሰውም ለማስደሰት አይደለም፣ የሆኑ ሰዎች ቴንኪው እንዲሉኝ አይደለም፣ የማደርገው ለራሴ ነው። ታውቃላችሁ በአገልግሎት ህይወታችሁ፣ ለምሳሌ አንዳንድ ሰዎች የመንግስት መስሪያ ቤት የሚሰሩ ሰዎች አላችሁ፣ የግል ድርጅት ውስጥ ተቀጥራችሁ የሚሰሩ ሰዎች አላችሁ። የራሳችሁን ቢዝነስ ራሳችሁን በራሳችሁ እያዘዛችሁ የምትሰሩት እንኳ ቢዝነስ ቢኖራችሁ አገልጋይ እንደሆናችሁ ታውቃላችሁ። ራሳችሁን በራሳችሁ የምታዙት ምንም አይነት ቢዝነስ ቢኖራችሁ፣ እናንተ ወደ ሰዎች ሄዳችሁ ሳይሆን ሰዎች ወደ እናንተ መጥተው የሚገለገሉት ነገር ካለ አገልጋይ እንደሆናችሁ ታምናላችሁ። ስለዚህ የተሰጣችሁን ነገር በታማኝነት ተቀብላችሁ በታማኝነት መቀጠል አለባችሁ። አለበዚያ ያ የተቀበላችሁት ነገር አገልግሎት መስሎ ካልታያችሁ የሆነ ቀን ከእጃችሁ ላይ ይጠፋል። ክብር ለኢየሱስ ይሁን። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 እና 4 እንዲህ ይላል፣ እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ የሰጠኋችሁን እንዲህ ብዬ በመጽሐፍ እንደሚል ክርስቶስ ስለ ኃጢአታችሁ ሞተ፣ ተቀበረም፣ መጽሐፍም እንደሚል በሶስተኛ ቀን ተነሳ። ጳውሎስ ግልጽ ነገር ይነግራቸዋል። እኔ የሰበኳችሁ ወንጌል ይሄ ነው። ሌላ ዝርዝር የለውም፣ ሌላ ሀተታ የለውም። አሁን ግልጽ አድርጎ ጳውሎስ ሶስት ነገር እየተናገረ ነው። እኔ ደግሞ የተቀበልኩትን አለ። ከሁሉ በፊት አያችሁ የተቀበላችሁትን እውነት ነው ለሰው እውነት ብላችሁ የምትመሰክሩት፣ አይደለ ወይም ደግሞ ያመናችሁበትን እውነት ነው የምትመሰክሩት። እና ጳውሎስ ያመንኩትን ደግሞ የተቀበልኩትን ያንኑ እውነት ነው የነገርኳችሁ እያላቸው ነው። እሱ እውነት ደግሞ ስነግራችሁ እንዲህ ብዬን የነገርኩ ከሁሉ በፊት አሳልፎ የሰጠኋችሁ ካለ በኋላ እንዲህ ብዬ አለ መጽሐፍት እንደሚል ክርስቶስ ስለምን ስለ ኃጢአታችን ሞተ፣ ከዛ ደግሞ ተቀበረም አልኳችሁ። መጽሐፍ እንደሚልም ደግሞ በስንተኛው ቀን? በሦስተኛው ቀን ተነሳልኳችሁ የነገርኳችሁ እውነት ይሄ ነው። ስለዚህ ምን እያለ መሰላችሁ? ሞቱንና ትንሣኤውን ነገርኳችሁ፣ እናንተም ተቀበላችሁ። የሆኑ የሆኑ ሰዎች ሰርገው ገቡባችሁ፣ መንገዳችሁን፣ አቅጣጫችሁን አስቀየሯችሁ። አሁን እሱ አይደለም እውነቱ፣ እውነቱ ይሄ ነው። ምንድነው ሲባል፣ ኢየሱስ ጌታ ነው ስለ ኃጢአታችን የሞተ ሞትን ድል አድርጎ ደግሞ በሶስተኛው ቀን የተነሳ ተቀብሮ ያልቀረ በመቃብሩ ላይ ለዘላለም ያልኖረ መቃብሩን ፈንቅሎ የተነሳ የይሁዳ አንበሳ የትንሣኤው ጀግና የናዝረቱ ኢየሱስ ነው አላቸው። አንድ ወንጌል ያልኳችሁ ይሄ ነው። አንድ እውነት ያልኳችሁ ይሄ ነው። አንድ ጌታ ያልኳችሁ ይሄ ነው። ከዚህ ውጭ አለ አሁን የሚነግራችሁ የሚሰብካችሁ የሚያስተምራችሁ ሁሉ የተረገመ ይሁን። ታውቃላችሁ? ጌታ ኢየሱስ ክርስቶስ ራሱ ምን አለ? እኔ አለ ሕግንና ነቢያትን ምን ልል ልሽር አልመጣውም። እንደውም አለ ምን ልል አለ ልፈጽም። እንደውም ምን ልል ልፈጽም ልሽር አልመጣውም። ሰውን ያለ ሕግ ማስተዳደር ይከብዳል። አሁን ኢትዮጵያ ውስጥ ሕግ ባይኖር ኖሮ ይሄ ሁሉ ሰው በሰላም ወጥቶ በሰላም ይገባል? የራስ እግር ከራስ ጋር ይጋጫል። ሕግ ጥሩ ማሰሪያ ነው። ግን የሰው ልጅ ሊፈጽም የማይችለው ነገር አለ። ሁል ጊዜ ሕግ በመፈጸም እየደከመ መኖር ስለማይችል አንዴ ለመጨረሻ የኃጢአት ስሬቱን በደም ዋጋ ሊከፍል ኢየሱስ መጣ። ከዛም የሚገርማችሁ ነገር እንዲኮን ያለው ሕግና ነቢያትን ልሽር ብቻ አላለም። ሕግና ነቢያት የሚለው መጽሐፉ ለምን እንደሆነ ታውቃላችሁ? ሙሉ ብሉ ኪዳን የሚባለውን ታሪክ ልከድነው አይደለም የመጣሁት ላጠፋው አይደለም የመጣሁት። ብሉ ኪዳን የአዲስ ኪዳን ጥላ ነው። በብሉ ኪዳን ዘመን የተነገሩ ትንቢቶችን ሁሉ ልፈጽም ነው የመጣሁት። ለመሻር አልመጣሁም። ትንቢቱንና ነቢያቱን ለመቃወም አልመጣሁም። ሚልኪያስ መጽሐፍ ላይ ሂድልኝ እስኪ ሚልኪያስ መጽሐፍ ላይ አሁን የሰማነው ክፍል ኢሳያስ ላይ ስለምኑ፣ ስለመወለዱ ኢየሱስ ከመወለዱ ከሰባት መቶ አመት በፊት የተነገረ ትንቢት ነው ይሄ። ከዛ ሚኪያስ 52 ሚኪያስ ሚልኪያስ ሳይሆን ሚኪያስ 52። አንቺም ቤተልሔም ኤፍራታ ሆይ አንቺ በይሁዳ ከአላፋት መካከል ተሆኚ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ ከቀድሞው ጀምሮ ከዘላለም የሆነ በእስራኤል ላይም ላይ ገዢ የሚሆን ይወጣል። ተፈጸመ አልተፈጸመም? ኦኬ። እሺ ሌላ ጥቅስ ልስጣችሁ ደግሞ መዝሙር 22ትን ሙሉን ታነቡታላችሁ እናንተ በኋላ ስለተሰቀለበት መንገድ በደንብ አድርጎ ይነግራቸዋል። ስለዚህ ኢየሱስ እዛ ስፍራ ላይ እየተነገረ ያለው ህግንና ነቢያትን ልሽር ሳይሆን ልፈጽም መጥቻለሁ፣ ህግም ያስፈልጋል፣ ነቢያትም ትንቢትም ያስፈልጋል። እሱን ደግሞ እኔ እየፈጸምኩ መጥቻለሁ አለ። ክብር ለኢየሱስ ይሁን። ሶ ይሄ በአብ ፈቃድ ከዘላለም በፊት የተደረገ ፕሮግራም፣ የተዘጋጀ ፕሮግራም፣ ስለ እኔና ስለ እናንተ ኃጢአት ሊሞት ሳይገባው የተገባው እንዲሁ በፍቅሩ ሊያድነን እንዲሁ በጸጋው እንዲሁ በነፃ ነፃ ሊያወጣን የመጣ አንድ ጌታ ኢየሱስ ይባላል። እዚሁ መጽሐፍ ላይ ገላትያ አምስት አንድ ላይ ምን ይላል የእግዚአብሔር ቃል ሲናገር በምን እንኖር ዘንድ ይላል? እሺ ነፃነት ወሉ እኛ እኮ ነፃነት የተሰጠን ህዝቦች ነን። ነፃ የወጣን ህዝቦች ነን። ታውቃላችሁ፣ እኛ ነፃ ልንወጣ እሱ ግን ሞተ። እኛ ልንፈወስ እሱ ቆሰለ። ለዚህ ነው መጽሐፍ ሲናገር በመገረፉ ቁስል ምን ብላችኋል? ተፈውሳችኋል። ይሄ ስጋ ፈውስ አይደለም፣ ከታይፈስ፣ ከታይፎድ፣ ከወባ አይደለም። ከዘላለም ሞት፣ ከዘላለም ጥፋት ምን ብላችኋል? ተፈውሳችኋል። ሞቶ ያዳነ ማንም የለም። ምድር ላይ ብዙ አያላኖችን አይታችሁ ሊሆን ይችላል። ምድር ላይ ብዙ ነፃ አውጪዎች በተለያየ ዘመናት ተነስተው ሊሆን ይችላል ነፃ አወጣለሁ የሚለው ሰውዬ ራሱ ነፃ ሳያወጣ ነፃ ሳይወጣ ሞቶ ያውቃል። አታውቁም? ይሄንን ያውቃል አያውቅም? ያውቃል። ምን ስለሆነ ሰው ስለሆነ አቅሙ ውስን ስለሆነ መሄድ ማድረግ የሚችለው ደረጃ በጣም ትንሽ ስለሆነ። ታውቃላችሁ በብሉይ ኪዳን ዘመን የነበሩትን ሕግጋቶች በሙሉ ልሽራቸው አይደለም የመጣሁት ግን ሰው ጠዋትና ማታ ቤተ መቅደስ የበግና የዋኖስ ደም ይዞ ከሚሮጥ ጠዋትና ማታ ካህኑ ፊት ቆሞ ከሚያለቅስ ከሚቀድስና ከሚያስቀድስ አንዴ ለዘላለም ካህን የሆነው ሁል ጊዜ የሙሴን ሕግ እየጠበቀ ከሚኖር አንዴ ለዘላለም ሙሴ ሳይሆን ከሙሴ የሚበልጥ ስላለ ከዘላለም በፊት ስላዘጋጀሁት ስለ ልጆቼ ይኸው ልጄን ሰጠኋለ በመስቀል ከምትወደው ልጆቿ መካከል አስር ቢኖራት ማለት ነው። ከአስሩ አንዱን አስራት አርግልኝ ቢል አታደርግም። እንደውም እኔን ያገልግለኝ ልቀቂው፣ ልጅሽን ለቤተ ክርስቲያን ስጪ ስትባል እንኳን የሚቀርባት ነች። በህይወት እያለ እኮ ነው፣ አትሰጥምናት። እግዚአብሔር ግን ፍቅሩን ተመልከቱ። ለማንመቸው ለኛ ለማንረባው ለኛ ለኃጢአተኞቹ ለእኛ አንድ ልጁን መስዋዕት አድርጎ አቀረበ። ይሄንን ማንም አያደርግም? ከዛን ጊዜ ጀምሮ ኢሳያስ እንደተናገረው በጨለማ የደዙ ብርሃን አያለ በጨለማ የነበርን ሰዎች ወደዚህ ወደሚደነቅ ብርሃን ከመጣን በኋላ ይሄ ብርሃን አንዴም አልጠፋብን፣ ስንቴም አንዴም አልጠፋብንም፣ ለዘላለምም አይጠፋብንም። ሰው አይደለማ። እስኪ ኢየሱስ ነው በሉ፣ ድገሙና በሉ፣ የመጨረሻ በሉ። ይሄ ስም ብዙ ሰዎችን ያናድዳል። አጠገብ ያለውን ንካውና፣ ከሰማኸው ወንጌል ውጪ ከሰማሽ እውነት ውጪ ማንም የሚነግርህን የትኛውንም እውነት? ጌታ በኢየሱስ ስም አትቀበል። እውነት ማለት በለው ኢየሱስ ነው። ወንጌል ማለት በለው ራሱ ኢየሱስ ነው። ስለ ልጁ እግዚአብሔር ይራራል፣ ስለ ልጆቹም እግዚአብሔር ይራራል።